አሉት ስሙን አሳንሰው ከዳጣ ይበልጣል። አብሮ ለኖረ ሰው አንተ ግጥም ላይ ፀዴ ነህ ስላመረርከው። እንዴ እኔ እኮ በፒያራችን ፊት ላሞግስህ ፈልጌ ነው። ማንተን እኔን በፒያራችን ፊት የምታሞግሰኝ እና በግጥም ላይ ፀዴ ነኝ እያልክ ነው? አዋ እንዴ አቡሻ አቡሻ አቡሽ፣ የሶማኛ ፈጣን ነው። ወረኛ ከዚህ በላይ ተው። ሚኪ ግን ተው፣ እንደዚህ አይነት ጭው ይቅርብህ። ቁርስ ለመበልጥ እበላሃለሁ። ኧረ በእናትህ ዝም በል በእናትህ። እኔ ከዚህ በኋላ መስሜ እጠጥ ነው ድፈን ነው ብራዘር ነው። አዎ ነው ነው። አዎ እሺ፣ በል ተቀበል።

ይዙ እየፋታን በቃ፣ እሺ፣ ምን ላድርገው? እኔ ምን አውቃለሁ? በቃ አንሳለት። ሄሎ ሄሎ፣ እንደው አንተ ልጅ ምን አባቴ ባደርግሽ? በልጅነት እኮ ልጅ ተቃጠልኩ፣ ተቃጠልኩ አድረኩ ሻንቴ፣ ምን ሆነህ ነው ትለኛለህ ምን ሆነ ነው ስትል ትንሽዬም እንኳን ቁንጥጥ አያደርግም። ትንሽ አይደብርህም? እ ፕሊዝ አሻንቲ የሆንኩን ነገር በቅስ ተናገር። እኔማ ምን አቃጠለኝ? ያቻ ክስት እየመጣች ነው። ለእሷ ሁሉንም ነገር ዝርግፍ አድርጌ ነግሬ ይገላክላል። በአንተ ምክንያት ሌሎች ልጆችን አላሳድግ እንዴ? አልልገም አልልገም። እ ያሻንቲ ኧረ በናትህ አዝግ ነገር ነው። ጭራሽ ለኔ መልስ አንተ ወይኔ ወይኔ፣ አሻንቲ ወይኔ፣ አሻንቲ ወይኔ አሻንቲ፣ ምናለ አንተን ያስረገዝኩ ቀን ወገቤ በጥስጥስ ባለ በተቆረጠ። ምናለ ባልተወዛወዝኩ። ምናለ አለ ባልጣፈጠኝ። ሌላ ዘለ ጭራሽ እኔ ላይ ትስቃለህ። ያቿት አክስት መጣች፣ ሁሉም ነገር ዝርግፍ አድርጌ ነገር ይገላገላል። እኔ ምን በወጣኝም ለምን እሰቃያለሁ? ኦኬ ቃጀላ ክስቴ አንተንም አባቴ ማለት ነው።

ሜኒ ከአምካራ ናች አታይ ኪያ ቫሄ እንእናንተ ቆይ እንደምታፈሉት አንተ ያሬድ ግን አይደብርህም እንዴ እንደዚህ ስትናገር? ምን ተናገርኩት? ቆይ ምን ቸግሮ ነው እንደዚህ ምትለው? ምን አልኩ? ቆይ አንተ የልጥጥ ልጅ ነህ ብለን አይደል እን የተፈራረቅን የምናዳብረ ቃዣል። ቆይ ለምደግራ የምታጋቡብኝ? ቆይ አንተ መላ ፈልግ ሆን አትጠይቅም እንዴ እኔ አልሰጥህም። ቆይ ደግሞ ለምፈልገ ነው ግጣምህን ልጋብዛት ነው። አረኔ መላ አልፈለግኩም እንዴ እና ምን ሆነ ነው ስራ ምናምን እምትለው? ብቻ ግን ስራ መስራት ፈልጋለው። ሰው ደብሮ ባልሆነ በጣም ነው የደበረኝ። እኔ እኮ ለብር ብዬ አይደለም፣ እና ኢንጆይ ልታደርግበት ለሱም አይደለም። እና ለምንድን ነው በቃ ሰርቼ የራሴ ማኖር እንደምችል ለጋሽ ማሳይ ፈልጋለሁ። እና መጀመሪያው ነው እንደዛ አትለኝም ነበር። ይሄ ሁሉም ባስ ይፈስ ዝም ብለ ታያለ። እረ ልጅ የለም ። ተቃጠልኩ አልኩህ። አ በቃ እንደዛማ ከሆነ አይሁን ወርክ ትሰማላችሁ? እናንተ ቁጫጮች፣ በእናንተ ምክንያት ስራዬን ጥቼ እናንተ ግን የሰላም አየር አተነፍሷት። ቆይ አንተ ሰውዬ፣ ከኛ ምንድን ነው እምፈልገው? ያሬድን ስጡ፣ አለበለዚያ ግን ህይወታችሁን ሲኦል ነው የማደርግባችሁ። አንተ ማናት በስሎንክ ሲል እኔን ይሱ የምታደርገው ማን እንደሆንኩማ በደንብ ታውቃለህ? እሺ ምን ፈለግ? ጦርነት። አንተ ስለምን ጦርነት ነው የምቀባጥረው? አዎ ጦርነት። ቆይ ምን አይነት ጦርነት ከፈለጋችሁ በሮኬት አይካላችሁ ደግሞ በሚሳኤል የታጀበ ጦርነት። ለምንድን ነው የዘጋሁት? ትቀልዳለህ? ሚሳኤል ሮኬት ምናምን እያለ እንዴት አልዘጋሁት። ይሄ ነገር ምንም አላማረኝም። ኧረ እኔ ራሱ ምንም አላማረኝም። እንደዚህ ሻታበል ሻታበል እያለኝ፣ ኧረ እኔ አቡሽ እየጨነቀኝ ነው። ኧረ ልታነሳው እንዳይሆን እና ሄሎ ስልኩን ስለዘጋህ የምታመልጥ ይመስልሃል? እና ሮኬትና ሚሳይል እያልክ ማንም ይሰማል። አሁን የምነግር ነገር ስማ። ከዚህ በኋላ የእኔና የናንተ ጉዳይ የያሬድ ብቻ ሳይሆን የመኖርና ያለመኖር ጉዳይ ይሆናል ማለት ነው። እና እናማ ከዚህ በኋላ ለትልቅ ጦርነት እራሳችሁን አዘጋጁ። ሄሎ አለቃ፣ እመነኝ በአሁኑ ጥሩ መንገድ አግኝቻለሁ። አዎ በትንሽ ጊዜ ውስጥ ልጄን ይዤ ልመጣለሁ። እሺ አለቃ። አረ የሰውዬ ምን አድርጉ ነው የሚለን? አቡሽ፣ በእናትህ እጭ ይሄ ነገር ሊፈጠር እንደሚችል እርግጠኛ ነው። ኧረ እኔ እኮ ጨነቀኝ። እሺ አቡሽ፣ ምንድን ነው የምናደርገው ለብቻችን የምናደርገው ነገር አይደለም። ሙሉ ጀሞን ሰብስበን የምናማክርበት ጉዳይ ነው። ምን ብለን ነው የምናማክራቸው? መጀመሪያ ሄደን በቃ እና ሻንቲጋ የሆነ መላ እንፍጠር። እስኪ በቃ ግን፣ ወይኔ ምን አይነት